ጤና ይስጥልን ከ1888፣ የዕለቱ መረጃዎችን ይዘን መተናል። በመጀመሪያም ዋና ዋናዎቹን የአብይ አህመድ ተላላኪ የሆነው የአማራ ብልጽግና ኃላፊ ይርጋ ሲሳይ ህዝቡን ዘለፈ። በቀጣይም ተላላኪ የባዴን አመራሮች እንደሚባረሩ በሰጠው መግለጫ አስታውቋል። የተቃውሞ ሰልፍ በተለያዩ የሸዋ ወረዳዎች በመካሄድ ላይ ይገኛል። አገዛዙ ያሰራቸው የኢቢኤስ ጋዜጠኞችን እንዲፈታ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ጠየቀ። ወደ ዝርዝሩ አልፈናል። የአብይ አህመድ ተላላኪ የአማራ ብልጽግና ኃላፊ ይርጋ ሲሳይ የተላላኪው ባዴን አመራሮች በቀጣይ እንደሚባረሩ አስታወቀ። ወላልቋል እየተባለ የሚነገርለት ተላላኪው ባዴን ከፍተኛ የጸጥታ ባለስልጣኖችን መሸነፉን ተከትሎ ማባረሩ የሚታወቅ ሲሆን አሁን ደግሞ ሌሎችም እንደማይቀርላቸው ገልጸዋል። የኦሮሞማው ተላላኪ ይርጋ ሲሳይ በዚህ ብቻ ሳይገደብ ህዝቡንም አትንጫጩ በማለት ዘልፏል። ብዙ መልካም ነገር ሰርቶ ብዙ መሥዋዕትነት ከፍሎ ብዙ አስቻይ ሁኔታ ፈጥሮ እዚህ ያደረሰን መዋቅር አለ። በቃ ይህን እናመሰግናለን። ደግሞ ለውጥ ያስፈልጋል። ፀጥታ መዋቅሩ ላይ ማደራጀት ስንፈልግ ስንጀምር ልምዶ የሚጫጨው ሰው ልምዶ እከሌ ገፊ፣ እከሌ ተገፊ እንደዛ የሚባል ነገር የለም። ሁለት ነገር በደንብ አስተውሎ ማየት አስፈላጊ ነው። ይሄ ትግል የሚጠቅመው ለህዝብ ነው። ይሄ ትግል ይሄ መንግስት የያዘው ትግል መዋቅሩ የጀመረው ትግል የሚጠቅመው ለህዝቡ ነው። የሚጠቅመው ለራሱ ለመዋቅሩ ነው፣ ለሚመራው አካል ነው የሚጠቅመው። አመራር ስናወጣና ስናወርድ ለምን የሚከፋው አካል ይፈጠራል? ለምን የሚደሰት አካል ይፈጠራል? ነውር ነው። ይሄ ይሄ የራስ አሰራራል። ይህን አጠናክረን እንቀጥላለን። በአጭር ጊዜ ከክልል ጀምሮ እስከ ወረዳ ድረስ ያለውን የጸጥታ መዋቅር እናደራጃለን። የተቃውሞ ሰልፍ በተለያዩ የሸዋ ወረዳዎች በመካሄድ ላይ ይገኛል። በሁሉም የሸዋ ቀጠናዎች የፋኖ ትግልን ጠልፈው ለመሸጥ ለሚሯሯጡ የሳልሳዊ ብአዴን ወራጆችን የሚቃወም ታላቅ የተቃውሞ ሰልፍ እየተካሄደ ይገኛል። የተለያዩ ናቸው። ውሃትና የትግራይ ህዝብ የተለያዩ ናቸው። ውሃት ማለት አገዛዙ ያሰራቸውን የኢቢኤስ ጋዜጠኞችን እንዲፈታ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ጠየቀ። የአገዛዙ ባለስልጣናት ከሰሞኑን አስረው የሽብር ክስ ያቀረቡባቸው ሰባት የኢቢኤስ ጋዜጠኞች እንዲፈቱ መቀመጫውን በአሜሪካ ኒውዮርክ ያደረገው የጋዜጠኞች መብት ተሟጋች የሆነው ኮሚቴ ቱ ፕሮቴክት ጆርናሊስትስ ሲፒጄ አሳስቧል። ሲፒጄ በላከው መግለጫ አዲስ ምዕራፍ የተባለው የኢቢኤስ ፕሮግራም አዘጋጆች ብርቱካን ተመስገን በተባለች ግለሰብ ዙሪያ በሰሩት ፕሮግራም ለእስር መዳረጋቸውን ጠቅሶ የቴሌቪዥን ጣቢያው ባለቤት አማን ፍስሐ ይቅርታ መጠየቁን አንስተዋል። የጋዜጠኝነት ስርዓት ተጣሰ በሚል ጋዜጠኞችን አስሮ የሽብር ክስ መምዘዝ ያልተመጣጠነ አካሄድ ነው፣ በዛ ላይ ፕሮግራሙ እገዳ ተጥሎበታል ያለችው የሲፒጄ አፍሪካ ፕሮግራም አስተባባሪ ሙቲኮ ሙሞ ናት። ፖሊስ ጋዜጠኞቹን ግጭት ለመቀስቀስ የህገ መንግስት ስርዓትን በኃይል ለመናድ እና መንግስት ለመገልበጥ ማሴር የሚሉ ክሶችን ማቅረቡን ተገንዝቢያለሁ ብለዋል። ነቢዩ ጥዑመ ልሳን፣ ታሪኩ ኃይሌ፣ ህሊና ታረቀኝ ና ንጥር ደረጀ የተባሉ የኢቢስ ጋዜጠኞች መገቢት 17 2017 ዓም በቁጥጥር ስር መዋላቸው የሚታወስ ሲሆን ግርማ ተፈራ፣ ሄኖክ አባተና ሀብታሙ አለማየሁ የተባሉ ተጨማሪ የሚዲያ ሰራተኞች በቀጣይ ቀናት በአገዛዙ መታሰራቸው ይታወሳል። ብርቱካን የመደፈር ወንጀል የተፈ የተፈጸመባትን ዩኒቨርሲቲ ያልተናገረች ሲሆን በአገዛዙ በተከታታይ የተሰሩ ዶክመንተሪዎችና የማስተባበያ መግለጫዎች በብዙዎች ዘንድ ጥርጣሬን አጭሯዋል ብለዋል። ሲፒጄ የታሳሪዎቹ ጋዜጠኞች ጠበቃዎች የኤዲቶሪያል ችግሮችን በሽብር ህጉ ሳይሆን በኢትዮጵያ የሚዲያ ህግ መዳኘት እንደሚገባው ገልጸውም ተከራክሯል። ሲፒጄ በጋዜጠኞቹ እስር ጉዳይ የአገዛዙን ፍትህ ሚኒስቴርን ለማናገር እየሞከረ እንደሚገኝም አስታውቋል። መምህራን እየተራቡ የትምህርት ጥራትን ማረጋገጥ አይቻልም ሲሉ የአገሪቱ መምህራን አማረሩ። ትውልድ ፊደል ቆጥሮ ከህልሙ እንዲደርስ መንገድ ጠራጊው አቅጣጫ ጠቋሚው መምህር ለሙያው የሚከፈለው ክፍያ ዝቅተኛ በመሆኑ ለማስተማር ፍላጎት እያጣ እንደሚገኝም ተናግረዋል። በደባርቅ ዩኒቨርሲቲ መምህር የሆኑት አቶ ፈለቀ ወርቁ የዩኒቨርሲቲ መምህራን ሀገር እንድትቀጥል የማድረግ ኃላፊነት እንዳለባቸው ተናግረው ይህን ማድረግ የሚችሉት ግን ሳይርባቸው ማስተማር ሲችሉ ነው ብለዋል። የዩኒቨርሲቲ መምህራን እየተራቡ ሀገርን አያስቡም ያሉት መምህሩ አሁን ለመምህራን እየተከፈለ ያለው ክፍያ ከአንድ የባንክ ቤት የጥበቃ ሰራተኛ ያነሰ ነው ሲሉ ተናግረዋል። በዚህም ምክንያት መምህሩ ሙያውን ለቆ ወደ ሌላ ስራ እየገባ ነው ያሉት አቶ ፈለቀ የመምህሩ ኑሮ ኑሮ ሊባል አይችልም በማለት አማረዋል። የመምህር ኑሮ በቃል የሚገለጽ አይደለም። ከሚያስተምረው የሚማረው ተማሪ የተሻለ ለብሶ እየገባ የተሻለ ኑሮ እየኖረ በሁሉ ነገር ዝቅ ያለ መምህር እንዴት ተማሪ ፊት ቆሞ ማስተማር ይችላል? ሲሉ ጠይቀዋል። መምህሩ ዛሬ የተቀደደ ሱሪ ነው ለብሶ የሚሄደው፣ ካልሲ መቀየሪያም አጥተዋል ሲሉ ምሬት ቸውን ተናግረዋል። አገዛዙ በተለያየ ጊዜ ከጤና ባለሙያዎች ጀምሮ በርካታ ሰራተኞች ምሬት ላይ መሆናቸው ቢገለጽለትም እሱ ግን ውድ የጦር መሳሪያዎችን በመግዛት ስራ ላይ ተጠምደዋል። የአማራ ፋኖ በጎጃም ቅኝ ጌታ የወፍታ የንጉሴ ክፍለ ጦር ስናን አባጅሜ ብርጌድ እና ንጉሥ ተክለሃይማኖት ብርጌድ በጋራ በዛሬው ዕለት ታላቅ ጀብድ ፈጽመዋል። አረመኔው የአብይ አህመድ ጭፍራ በዛሬው እለት ከደብረ ማርቆስ ወደ ረቡዕ ገበያ ሬሽን ለመቀባበል ሲጓዝ የደማን በተባለ አካባቢ በጀግኖቹ በደፈጣ ተቀጥቅጠዋል። በውጊያው የተገኙ ድሎችም አንድ ኦራል መኪና አንድ የጠላት መጠቀሚያ አምቡላንስ አንድ ካሶኒ መኪና ሙሉ በሙሉ ከጥቅም ውጭ ሆኗል 23 ያገዛዙ ጦር ቁስለኛ ሆኗል ከ15 በላይ የጠላት ጦር ተደምስሷል የክላሽ እና የኤስኬስ ተተኳሽም ተማርኳል ሶስት ኤኬ ክላሽና አንድ ጥርጥር ኮማንዶ ክላሽም ተማርኳል ሸጋዊ ዘንጋው የሰላም ደህንነት ኃላፊ ባወቀ ሞላ የስናን ወረዳ የብልጽግና ፓርቲ ጽህፈት ቤት ኃላፊ ከናጃቢዎቹ እና ገበያው አለሙ የተባለ የረቡ ገበያ መዘጋጃ የመጋጫ ቤት ኃላፊ በውጊያው ተመተው የቆሰሉ ሲሆን አንድ ያገዛዙ ሹፌርም እርምጃ ተወስዶበታል ተብሏል። ከ1888 የዕለቱ መረጃዎች እነዚህ ነበሩ። ሰላም።